ስራ በደህንነት የታገሰ በመከላከያ በነ ብርሃኑ ጁላ እናም በኦሮሚያ ደህንነት በነ ሽመልስ አብዲሳ ድጋፍ የተደገፈ እንግዲህ በጣም የተጠና ብዙ ባለሙያዎች እና ምሁራኖች የተሳጠፉ። ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ላደረሳችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን እንዳደረስነ ባደረስናችሁ መረጃ መሰረት እንግዲህ ያደረስናችሁ መረጃ እውን ሆኖ እያየነው ነው። መረጃ ምንድን ነው? እንግዲህ ብልጽግና ፋኖን መከፋፈል ሲያቅቶ ሌላ ፋኖን መከፋፈያ ዘዴ እንግዲህ በአማራ ብልጽግና ባለስልጣናት መካከል ፈጥሯል ማለት ነው። ይህ የአማራ ብልጽግና እንዴት መከፋፈል በመከፋፈል ምክንያት ፋኖን እንዴት ጎጃምና ጎንደር፣ ወሎ፣ ሸዋ አድር ብሎ ለመከፋፈል እንዳሰበህ እንግዲህ እንደሚቀተለው መረጃ መረጃዬን በቅርብላችኋለሁ ማለት ነው። ይህ እንግዲህ ምንድነው? ሰሞኑን የአማራ ክልል ሰላምና ደህንነት ቢሮና ኮሚሽ ኮሚሽነሩን ደሳሌ ጣሰውና ደስዬ ደጀንን ከስልጣን በማውረድ እርስ በእርስ ሽኩቻዎች ገብተው መተኳኮስ መጀመራቸው ይታወቃል ማለት ነው። ይህም እንግዲህ ይህም እንግዲህ በአክቲቪስቱ ና በህዝቡ መካከል ጎጃም ጎንደርን ጨረሰ ጎንደር ጎጃምን ጨረሰ ብሎ ለማስተጋባት እንግዲህ እነ ደስዬም አድማ ብተናን ና ሚሊሻን በመያዝ እና የሰላምና ደህንነት የክልሉን ሰላምና ደህንነት መዋቅር በመጠቀም እንዲሁም ደግሞ እናረጋ ከበደም የተወሰነ የአድማ ብተና ና ከመከላከያ ከናቢ ድጋፍ በመጠየቅ ና ከናቢ ድጋፍ እየተደረገላቸው እንግዲህ መታኮሳቸው ቀጥሏል ማለት ነው በዚህ መሰረት እነሱ ጎጃምና ጎንደርን ህዝቡንም እንደ ፋኖም ለመከፋፈል እየተጠቀሙበት ያለው ስትራቴጂ እንግዲህ ምንድነው? ሰሞኑን በጎጃም በሰሜን ሜጫ አካባቢ በሰሜን ምጭ አካባቢ አድማ ብተናው እና ሚሊሻው ከአረጋ ከበደ ድጋፍ ሰጪ መከላከያ ጋር በመታኮሰ እንግዲህ አርባ ስድስት ንጹሀን መሞታቸው ይታወቃል። እንዲሁም ንብረት መውደሙ ይታወቃል ማለት ነው። ይህን እንግዲህ ወደ ህዝብ ለመውረድ ዛሬ ደግሞ በጎንደር ማለት ነው፣ በማዕከላዊ ጎንደር ሁለት ጊዜ የድሮን ጥቃት በተፈጸመ ጥቃት ከሰላሳ በላይ የሚሆኑ ጎንደር ላይ አማሮች ንጹሀን አማሮች ተገሏል ማለት ነው። በተመሳሳይ ደግሞ በጎጃ ጋምጃም ሰሜን ሜጫ ብራቃት ላይ ከተማ ከ46 በላይ ንጹሀን ተገሏል ማለት ነው። እንግዲህ በሁለቱም በጎንደርም በጎጃም እንግዲህ በርካታ የሆነ ንጹሀን ተገለዋል። ስለዚህ ንብረት በሚሊየን የሚቆጠር ከሁለቱም ጎንደርም ጎጃም ላይም በሚሊየን የሚቆጠር ንብረት ወድሟል። ስለዚህ ነን ወደ ህዝብ ጎጃምና ጎንደር ብሎ ለማውረድ ና በፋኖ ዘንድም አስርጸው ለማስገባት እንግዲህ ጎጃም ላይ ትላ ከትላንትና ከትላንት ወዲያ ጀምረው ዛሬም ቀጥሎ ያለው የንብረት ማውደምና ንጹሃን የጎጃም አማሮችን መግደሉ ሲቀጥል ዛሬ ደግሞ ወደ ጎንደር ተሻግሮ እንግዲህ በማዕከላዊ ጎንደር ኪንፋዝ በገላን ስለሬል ወረዳ ላይ ሁለት ጊዜ የድሮን ጥቃት በመፈጸም እንግዲህ ንጹሀን ከሰላሳ በላይ ንጹሀን አማራዎችን ማለት የጎንደር አማራዎችን ተገሏል ማለት ነው። ስለዚህ ይህ ምንድን ነው? ጎጃም ላይ ይህን እንግዲህ ሴራ በደንብ እንድትከታተሉት ንፈልገው ለሚመለከተው አካል እንድታደርሱ ፈልገው እንግዲህ ምንድ ነው ም ላይ የመከላከያን የመከላከያን ድጋፍ በመጠቀም የነ ደስ የደጀንን መዋቅር ገጥመዋል ማለት ነው። ስለዚህ በዛውም ደግሞ መከላከያም ሆነ አድማ በትነው በሲቪሉንና ንብረት አውድመዋል ማለት ነው። ዛሬ ደግሞ እንግዲህ ወደ ጎንደር ተጉዘው በድሮን ማለት ነው። ስለዚህ ምንድን ነው ይህ በከባድ ቁርሾ ለማስነሳት ጎጃሚዎች ከአብይ ጋ ሆነው በድሮን ጎንደሬዎችን ጨረሱ ለማሳል እና ወደ ህዝቡ ለማስረጽ እንዲሁም ፋኖ ስለማስገባት እንግዲህ ከፍተኛ ስራ በደህንነት የታገሰ በመከላከያ በነ ብርሃኑ ጁላ እናም በኦሮሚያ ደህንነት በነ ሽመልስ አብዲሳ ድጋፍ የተደገፈ እንግዲህ በጣም የተጠና ብዙ ባለሙያዎችና ምሁራኖች የተሳተፉበት የሴራ ፖለቲካን ያጠኑ የተሳተፉበትና ና በጣም ብዙ የሆኑ የአማራ ጠላቶች አማራን ጎንደርና ጎጃምን አጫርሰው ጎንደርና ምን ከፋፍለው የፋኖን ትግል ለማዳከምና ለመከፋፈል እንዲሁም አማራን እስከ ወዲያኛው ለመጨፍጨፍ ለመጨረስ እንግዲህ ያቀዱት ሴራ ነው ማለት ነው። ስለዚህ አሁን ከነገ ጀምሮ ደግሞ እንግዲህ የጎንደር አክቲቪስቶች የሚሉትን መስማት ነው። እንግዲህ ጎጃሚዎች ከአቢ ጋ ሆነው ጎንደሮችን በድሮን ጨፈጨፉ እያሉ ነው። ስለዚህ ምንድን ነው ብልጽግናም እርስ በርሳቸው ነው ማለቱ ይታወቃል። እንግዲህ እና ረጋ ከበደን እናንተ ጦርነቱን አቁ ማለታቸው ይታወቃል። ስለዚህ እርስ በርስ ነው የተጨፋጨፉ ምናም ብለው ሰበብ ለመስጠት እንግዲህ ይህንን ጀምረዋል ማለት ነው። ስለዚህ በጎንደርም አክቲቪስቶች ሆነ በጎጃም አክቲቪስቶች እንግዲህ በጣም ጎንደር ጎጃምን ጨፈጨፈ አወደመ የሚል እየተሰማ ነው። በጎጃም በጎንደር በጎጃም አክቲቪስቶች ጎንደር ጎጃምን ጨፈጨፈ አወደመ የሚል እየተሰማ ሲሆን በጎንደር ደግሞ እንግዲህ ጎጃሚዎች ከአቢ ጋ ሆኖ ጎንደሮችን በድሮን ጨፈጨፉ የሚል ትርክት እያሰራጩ ነው። ይህ እንግዲህ አላማው ምንድነው? ፋኖና ፋኖን መከፋፈል ነው ማለት ነው። እዚህ መጠንቀቅ ያስፈልጋል ማለት ነው።